ሰላም ሰላም፣ ውድ የተከበራችሁ የአስቴር ቻናል ቤተሰቦቻችን፣ ተመልሼ መጥቻለሁ። እንዴት ናቸው? ደህና ናችሁ? እሩታ ሩታየ፣ ዛሬ ኢንስታግራም ላይ የፖሰተችውን ነገር አይታችኋል? ከምሬ ነው ማለት ነው። በቃ በጣም ደስ የሚለው ነገር ነው የፖሰተችው። ጸጉር ቤት ከፍታለች አሉ። እሺን ፀጉር ቤት ሩታ ፀጉር ቤት የምባለው አዲስ አበባ ላይ ያለ ማለት ነው። ባለፈው ቀኔ ድምና ቀኔ ድድውን አስታውቃ ነበር አይደለ? የሷ ቤት ነው። እና ፀጉራችሁ መሰራት የምትፈልጉ እንደሮ ታየ አይነት ፀጉር ያላችሁ ሴቶች ማለት ነው፣ ቆንጆ ፀጉር ያላችሁ ሄዳችሁ መሰራት ትችላላችሁ። በዚህ አጋጣሚ ላስተዋወቃችሁ ዬ ነው። እና ደህና ናችሁ አለት ለእናንተ ግን ማለት ነው። የዛሬ ፍራንኩን እንዴት አያችሁት? እንዴት አያችሁት? ጽጌ ሰራችላችሁ ሰራችላችሁ፣ አይገልጽም ማለት ነው። ሰራችለት ለአብረሽ አይገልጽም ማለት ነው። ከምሬ ነው። ሩታን አባረረ። አንተ መኪና ያንዜ ወደ ቤት እውነት ትሄዳለ? በሌሊቱ ስምንት ሰዓት በጣም ይደብራል። ከምር እስከ ሆስፒታል ድረስ በዛ ሰዓት ሩታና አብርሽን ሩታ እና አብርሽን ከቤት ጠርታ ፕራንክ እንደዚህ በደረቁ ላይ። በርግጥ ሩታ እጅ አለባት ታቃለች ግን ደግሞ እናንተ ይህንን ፕራንክ ብትተውት ይሻላላቸው። ለምን አትተውም? ግን ከነሱ ጋር መሰራት ከምር እንደዚ ስትሰሩ ስትሰሩ ስትሰሩ ትሄዱ እና በመሃል ነገር ደግሞ ሆኔ ነገር ይፈጠራል። ከዚህ በፊትም ትስካላቸው። መጀመሪያ እንደጀመሩት ቅርታ ተባብሎ ነበሩ። ከዘ ነው በሰላም እየሰሩ እየሰሩ ነበረ እና ከዛም በኋላ በመሀል ገብቶ ብጥብጥ ተነሳ። ከባድ ብጥብጥ ነበረ። አሁንም ሰላም ሆናችሁ ፍቅር ሆናችሁ አብራችሁ እየሰራችሁ ነው ባለፈው ግን እናንተ ዞር ስላላችሁ ፊታችሁ ስላዞራችሁ አንዴ ሆስፒታል ገብቻለሁ አንዴ አሞኛል እያለ ዳንኤል ተመለሰ ከዛን እናንተ እውነት መስላችሁ አሁን ተጠጋችሁና ከእነሱ ጋር እየሰራችሁ ትገኛላችሁ ነገር ግን እነዚህ ልጆች ማለት ነው ስለ ሳቁ እውነት እንዳይመስላችሁ እነሱ ስራ ይችሉበታል ከምርት ይችሉበታል ጽጌና ዳንኤል ይችሉበታል ስለዚህ ከእነሱ መራቅ አልፈለጋችሁም አሁንም የሆነ ጊዜ ዝም ብላችሁ ይወት ደግሞ ይሄ ድራማ ይጀመራል ማለት ነው። ይሄ ድራማ ቁጭ ብላችሁ ጠብቁ። የሆነ ጊዜ ላይ ደግሞ አሁንም ይጀምራሉ። እች ሰርጉ ውሎ የሆነ ነገር ምክንያት አድርጎ ያነሳሉ። አብርሻ አሁንም መራቅ አልፈለገም። ሩጣም አሁንም መራቅ አልፈለጉም። ጽጌ ብያትርቀም አይርቁም። እነሱ ለምን እነሱ ስራ ነው የሚሰሩት፣ ስራ ስለሚሰሩት እነሱ ካለነሱ እነሱ ስለ ቪዲዎቸው ምናቸው ምናቸው ስለማይሄድላቸው አይርቁም። አንደኛ ነገር አይታቸው አለ ቶሎ ቶሎ እየተሻማ እንዴት ቪዲዮ እየፖስተ እንደነበረ ዳንኤል ማለት ነው ቶሎ ቶሎ ቆኖ በቪዲዮ በቪቱ የሚፖስተ የነበረ፣ ስለዚህ በዛው ነው በዙ እነሱን እየቀረጸ ቪዲዮ ከነሱ ጋር እየሰራ ነው። ቲኬት ቆረጥኩላት ቆረጥኩላቸው እያልክ ነው የነበረ። በዚህ አሁን አንተ ምክንያት አድርጌ ይሁን ነገር ምክንያት አድርጌ ደግሞ ታነሳለህ ተብር ዳንኤል ማለት ነው። ግን ብቀርብባቸው ይሻላል እና ሩታዬ ደግሞ በጣም አምሮብሻል። ውቡነሽ ነው የመጣሽው። ቤተሰብ ስቲ ላይክ አድርጉ፣ ሰብስክራይብ አድርጉኝ። ከምር ማለት ነው ዩቲዩብ ተመቷል። እንግዲህ ሌላ ዩቱብ መክፈቴ አይቀርም እና መቼም እንደማታሳፍሩኝ ሰብስክራይብ እንደምታደርጉን ባለሙሉ ተስፋ ነኝ። ከምር ማለት ነው ይሄ ዩቲዩብ አንዳንድ ጊዜ ምን በቃ የሆነ ነገር ያመጣብናል እና አዝኛለሁ። ከምር ነው አዝኛለሁ። ዩቲዩብ ላይ በእናታችሁ ስቲ ላይክ አርጉ፣ ሰብስክራይብም አድርጉ። ይነሳል ዩቲዩብ ከምሬ ነው። ይሉ አላቅም። አስፈርቶኛል። ማስጠንቀቂያ ሰጥቶኛል ደጋግሞ ብቻ አላቅም።